የእኛ ማሩቲ ሙሽራይ አበራች እንደ ፀሐይ ያለ ዘፈኑ ዘፈነላት ማለት ነው። ውድ ቤተሰቦቼ ዛሬ እንዴት አያችሁት ቪዲዮ ማለት ነው። እውነትም ሰብራይዝ ሆነናል ማለት ነው። እንግዲህ ሁሉም በደስታ እያለቀሰ እውነት መናገር ራሱ አቅቶታል። በጣም ደስ የሚል ስሜት ነው። እና አብርሽ ሰሞኑ የተጫወተብን ማክል ዛሬ ደስታ በደስታ አድርጎናል ማለት ነው። በዚሁ አጋጣሚ ደስታችሁ ቤታችሁ ሙሉት ይበልልኝ። አብርሽና ሩታዬ የኔ ጀድናዎች የኔ ጠንበለሎች፣ አልበገር ባዮች በምን ቃላት ልግለጻችሁ? ለእናንተ ቃላት የለኝም። ወልዳችሁ ለመሳም ደግሞ ወልዳችሁ ለመክበር ደግሞ አላ ያደርሳችሁ፣ ትደርሳላችሁ። ደግሞ እንደ እናንተ ጠንካራ ጎበዝ ማን አለ? ማንም የለው ማለት ነው። እኔ እውነት ለመናገር ማለት ነው አብሪሽ በጣም ትንሽዬ እያለ ነው ማቀፍ፣ ግን ለዚህ ደረጃ ይደርሳል ብዬ አላልኩም ነበር። ብቻ በቃ ሁሉም ነገር ከላይ የተጻፈላችሁ ነገር ነው የምትቀበሉትና ለእናንተ ያዘዘላችሁ ነው በህይወታችሁ ውስጥ የሚኖረው ብዬ ነው ማስበው። በአብርሽ ብዙ ነገር ተምሬያለሁ። በሩታዬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዙ ስትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ለምታበረታትኝ ለምትሰጡኝ አስተያየት ከልብ አመሰግናለሁ እና ውድ ቤተሰቦቼ፣ ዛሬ እንዲታያችሁት አያችሁት፣ የአብርሽ እና የሩታዬ የፎቶ ፕሮግራማቸው በጣም ደስ ሲል ነበር። በጣም በጣም በጣም ከምንም በላይ ቃላት የለኝም ሆኔ በቪዲዮ አደርኩበት ብትሉ አታምኑኝም። በቃ ደጋግሜ እያየሁት እያየሁት ማለት ነው። መልካም ነገር ስለሚያስደስተኝ ነው። በነገራችን ላይ የሰውን ደስታኔ፣ በጣም ነው የሚያስደስተኝ ከምንም በላይ በተለይ ደግሞ ሩታና ብርሽ ሩታና አብርሽ ይመቻቹ። ጀግና የወንድ ጀግና የሴት ጀግና ማለት ነው። ወንዱ ማይበገር፣ ሴቷ ማትበገር፣ ሁለቱም አንድ አድርጎ አጣምሯቸዋል ማለት ነው። በጣም ነው ደስ የሚሉት። መጨረሻቸውም እንዲያምር መጨረሻዎቸውም እንደዚህ እንደሚያብብ እናንተም ድዋ አድርጉላቸው። በዚህ አጋጣሚ እውነት ለመናገር የአብርሽና የሩታ ቤተሰቦች፣ ለእናንተም እንኳን እንዳይሳላችሁ። የእናንተም ድካም አለበት የእናንተም ልፋት አለበት አብርሽና ሩታ ለዚህ ደረጃ እንዲደርሱ እንደዚህ አምረው እንደዚህ ስቀው እንደዚህ ተውበው ለመገኘት ዋናው ነገር ውጤታማ እነሱም ቢሆኑም እነሱን ቢታገሉ ለፍቅራቸው ብዙ ነገር ቢከፍሉ፣ ግን ከስተጀርባ ደግሞ ጀግና የሆኑ አድናቂዎች እኔ እነቴ ነው የምላችሁ የአብርሽና የሩታ ደጋፊዎች መቼም እኔ እንደዚህ ነገር ናቸው ብዬ ቃላት ያንሰኛል ለእነሱ ማለት ነው። ምክንያቱም በብዙ ነገር ተፈትነዋል። ጀስት እንደ አብርሽ እና እንደ ሩታ እና ሩታም እንደተፈተነች አብርሽም እንደተፈተነ ማለት አድናቂም በጣም ተፈትኗል። በጣም እኔ እውነት ነው የምላችሁ። አንድ ህቴ ዛሬ ያሳየችኝ ነገር ቪዲዮ ደውላ ገረመኝ። በጣም በዚህ ሁሉም ነገር በእነሱ ምክንያት ይሄውን ነገር ስትለኝ በጣም ናስገረመችኝ ማለት ነው። እኔ ሁሌም ትለኝ ነበር፣ ወላሂ ነው የምላችሁ። ዛሬ ግን በቪዲዮ ደውላ የዛሬውን ደስታ አይታ የዛሬውን በቀተ ተቦሰተ ነገር አይታ ለሁሉም፣ ለተበላሸብኝ ነገር፣ ለሆነብኝ ነገር የዛሬ ብቻ ደስታ ይበቃኛል፣ እነሱ ይህንን ደረጃ ይደርሳል ብዬ አላልኩም ነበር ብላለች። ይሄ ሁሉ ምንድን ነው የምላችሁ ለእናንተ የምነግራችሁ ለእናንተ ማካፈላችሁ፣ ውድ ቤተሰቦቼ ማንኛውም ነገር ከላይ የሰውን ፍቅር ይስጣል በቃ የሰውን ፍቅር ከምንም በላይ የሰውን ፍቅር ካላችሁ መቼም ብትሆኑ ወጥቃችሁ አትወጥቁም። ከጎናችሁ አይዟችሁ፣ አብሽሩ፣ በርቱ፣ ጠንክሩ የሚሏቸው አንዳንዴ አብርሽና ሩታ ለቤተሰብ ክብር የላቸውም እንላለን እንጂ እውነቴ ነው የምላችሁ በእኛ ሙሉ በሙሉ እምነት ስላላቸው ነው። እነሱ ማለት ነው እኛ እንደምንወዳቸው እንደምናደንቃቸው፣ ምንም ነገር ቢፈጠር እንዳንለያቸው ስለሚያውቁ ነው በእኛ ላይ የሚኮሩት ማለት ነው። ይሄ ነገራቸው ደግሞ በተግባር ስለነገረኝ ነው። በአንዳንድ ነገር የመጣ አብርሽ ሳወራው እንደውም ሰሞኑ በቀረው ቪዲዮ የመጣ እንደዚህ ለምን ታደረጋለ ምናምን ስል እኔ ቤተሰቦች ይበጣ በጣም በጣም እውነት በጣም ነው። እኔ ቃላት የለኝም። ለእናንተ ራሱ ይሄ ነገር ለእናንተም ይገባችሁ፣ የእናንተም ደስታ ነው፣ የእናንተም ውጤት ነው። ሁሌም በእንደዚህ በመልካም ነገራችሁ ቀጥሉበት ማለት ነው እንግዲህ አብረሽ በእኛም ቀብረር እያለ ዘና ፈታ እያለ ደግ ቤተሰብ ደጋፊ አድናቂ እንደሌለው ደግሞ ኩራት እየተሰማው ነው የሚኖረው። እና አብርሽዬ እኛም ደግሞ በተቻለን አቅም እናኮራሃለን። መቼም መቼ አንገታችንን አንደፋም። ሩታና አብርሽ ሁሌም ወደፊት ትሆናላችሁ። አይዟችሁ በርቱ። እንግዲህ አብርሽ በሰርጉን ቀን ጨዋታ እየጨመረ ነው። ከሰርጌ በኋላ እንግዲህ ልጅ መውለድ እፈልጋለሁ ብለዋል። አብርሽዬ እኛም እንፈልጋለን። ወልዳችሁ ከብራችሁ ስማችሁ በልጃችሁን በእጃችሁን አቅፋችሁ በቤታችሁ አቅፋችሁ ደግሞ እኛም ለማየት ያብቃን። እናንተም ደግሞ ትልቅ እድሜ ጤና፣ ከምንም አይነት ጭቅጭቅ ከመጥፎ ነገር ይጠብቃችሁ ነው ሙሉ አብርሽና ሩታዬ። ውድ ቤተሰቦች፣ እኔ ዛሬ የምናገረውም ማውራውም አላቅም። በጣም ደስ ብሎኛል። ከቀን ሙሉ ማለት ነው፣ ቀኑ የኛ ነበረ ማለት ነው። እንግዲህ ሁሌም ደስተኛ እንደምንሆን ተስፋ እናደርጋለን። እንግዲህ አብርሽም የቀረ ዘመኔ ከሩታ ጋር ሁኜ ደስተኛ ሁሌም ቤሎ ነው ሳት ብሏል። በቃሉ ምን እንደሚገኝ ሩታይ ምን እንደማይከፋ አብረሽ ምን እንደማይከፋው እና ተስፋ አለኝ ማለት ነው። እንግዲህ ሲሪ ፋሚሊዎች እንኳን ደስ አላችሁ። የነበረን ቆይታ ይሄንን መስ ነበር። ባይ ባይ